ስለመናገር ያክል የሩታዬ ወዳጆች በጣም አደነኳችሁ። ከሚባለው በላይ ማለት ልጅቷ እኮ እያለቀሰች መጣች። በድጋሚ ለምን ሰደባችሁኝ? ሴቶች ናቸው የሰደባችሁኝ እያለች እና ታዲያ የአብርሽ የቀድሞ ፍቅረኛ እንኳን ደህና መጣሽ ሴትዬ፣ አረፍበ ምናም ብለን አቀባበል ልናደርግልሽ ነበር። እንዲ ሰላም ጤና ይስጥልኝ። ውድ የተከበራቸው የቻናል የተከታታይ ሰላማችሁ ይብዛልኝ። በያላችሁበት ላይክ ሼር አድርጉ። ሄደ ቪዲዮ እንግዲህ በድጋሚ መታለች። ፋይሉንም ቀስ በቀስ ሁሉንም አውጣለሁ እያለች ነው ማለት ነው። የአብርሽ ፍቅረኛ ልላትም የአብርሽ ውሽም እኛ እኔም የማቀው ሩታን ስለሆነ ነው። ይቅርታ ውዶቼ ይቅርታ። ብዙ ሰው ጋር ነው የደረሰችው። ብዙ ሰው አነካክታለኝ ፍቅርንም ራሱ ለምስክር አመጣለኝ ታቃሌ ሁሉን ነገር ብላለች። እንግዲህ አብርሽ እኔን የከዳኝ እና እኔን ሊጥለኝ የቻለው እንትኑ ላይፉ ከተቀየረ በኋላ ነው በፊት ላይፉ ሳይቀየር ከኔ ጋር ነበር እያለች ነው አንቺ ላይፉን አልቀየርሽለትማ ላይፉን ልትቀይርለት አልቻልሽም ያው አመዳ ምስለሆንሽ እና ላይፉን የቀየረችለት ሩታ አየነች ልእልቷ አው ሩታ ከመጣች ወዲህ ሁሉ ነገር ተቀየረ ሁሉ ነገር እሷም ተቀየረች እሱም ተቀየረ አማረባቸው አለቀ ይሄው ነው ፋክቱ ምንም ምንም ማይቀየር ነገር አለ። ሰው ከሰራ ይቀየራል። ሰው ከሰራ ገንዘብ ያገኛል። ሰው ከሰራ ያድጋል። ማንም ሰው ይቀየራል፣ ብርቱ ከሆነ ማለት ነው። ሁል ጊዜ ጠንካራ ሴት ከአንድ ጀግና ወንድ አጠገብ ካለ እየታወቀ ነው እድገትና ስኬት እንዳለ ማለት ነው። ሩታ ደግሞ ጠንካራ ሴት ስለሆነች ተቀየሩ አለቀ። ይሄ ያለ ነው ሰው አብርሽ ሳይቀየር በፊት ከኔ ጋ ነው፣ አሁን ሲቀየር የከዳይ የከዳ ይላልሽው እሱ እና። ታዲያ አብርሽን የቀየረችው ሌላ ሴት ናት። ሌላ ሴት ቀይረው አንቺ ጋር ሊመጣ አስበሽ ነበረ እንዴ? ታዲያ ይቺ ሴት እኮ ማለት ሩታ ነች። ላቧን ጠፍ አድርጋ አብረው ማለት ነው እኩል ያደጉት እኩል ስኬታማ የሆኑት ማንንም አይደለም አብርሽ ሊቀይረው የቻለው ስለዚህ ብዙ ማውራት አያስፈልግም። ፋይል አለኝ ከሶስት መቶ በላይ ያልሽ ሁሉንም ፋይል አውጪ፣ ብታዋጭም ራሱ አብርሽና ሩታ ሊለያዩ አይችሉም። እኔ ሩታ ተተለይሽው እውነት የዋነሽ ምንም ዋጋ አልከፈልሽም ማለት ነው። ለፍቅር ምንም ዋጋ አይኖ ሴት ነሽ፣ ይከብድሻል። የደረሰው ነገር እየተባለ ያለው ነገር አሁን እኮ ዱባይ እስከሚሄድ ድረስ ለሰርጉ ራሱ አብረን እያዋራን ነበር አለች። አያችዋት፣ ይቺ ሴትዮ ግን የምታወራው ወሬ ውሸት ነው ወይስ እውነት ነው? ቦይስ አለኝ ምናምን እያለች ነው። ምናልባት ይህንን ዱባይ እስከሚሄድ ድረስ ያወራሽ አንቺ መተሽ ህይወቱን ስትበጠብጭ ምላሽ ሰቶች ሰቶሽ ቦይስ አድርጎልሽ ቴክስት ተጻጥፋችሁ ሊሆን ይችላል። የተረዳውትኝ እንደዛ ነገር ነው እንጂ መቼስ እሩታ ጋሱ እያለ አንቺን ለአንቺ ተስፋ የሚሰጥ አይመስለኝም። አብርሽ ይሄንን ካደረገ የመጨረሻ ባለጌ ሰው ነው ማለት ነው። በሴት ልጅ ላይ ቃቃ ይጫዋታል ማለት ነው። በእርግጥ አብርሽ ይሄንን አያደርግም፣ የምተማመንበት ሰው ነው። ለሴት ልጅ ክብር ስላለው አክብሮሽ አክብሮሽ ከምትጎጂ እያየሽ እያየሽ ከምትጨልል ብሎ መላሽ ሰቶች ሊሆን ይችላል እንጂ እውነት አብርሽ ከኔ እን ምናልባት እኮ ሚስቱ ሊያደርገኝ ይችላል። ምናምን ላ ድፍረቷ ማለት ነው። ሚስቴናትም ሊል ይችላል። አብረንም ልንመጣ እንችላለን፣ ልናወራበት እንችላለን፣ ከዙ ልንፈታበት። አብራችሁ ልትመጡ ትችላላችሁ። ምንም አይታወቅም። ያው እብደትሽን ለመቀነስ ሲል ሊያገኝሽ ይችላል። በእርግጥ ግን ይሄ ሚስቱ ሊያደርገኝ ይችላል፣ ሚስቴናት ሊል ይችላል፣ ምናምን ይሄ የማይዋጥ ነገር ነው። እንደዛ ካደረገ እውነትም እቃቃ ይጫወታል በሴት ልጅ። ያኔ ያንን ሲያደርግ ለዛ ለመፍረዱና ለመወሰኑ እንሄዳለን። ነገር ግን አንቺ እስከ ዛሬ የት ነበር? የሰው ህይወት ሲሻሻል፣ ውዶች በሴት ልጅ ላይ አትፍረዱ። ለምንድን ነው ለሴት ልጅ ላይ እንደዚ የምትሉት? አይኖ ህመሟ ያመኛል የምትለው ነገር እውነት ከሆነ ነገር ግን አረፈደች። ሩታ ሴት አይደለችም እንዴ? ሩታ አልተሰደበችም ለእናንተ? ሩታ አልተረገጠችም ለእናንተ? ብዙ ነገር አልተባለችም እንዴ? ሩታ ምንም ነገር የምታውቀው ነገር የለም። እኔና እሱ ጓደኛሞች እንደሆንን ምንም አታቅም። ብትጠየቅ ግን ሊሆነ የምትመልሰው መልስ ሊኖር ይችላል። ምናምን ነገር መልስ ብሰጥ ወጥታ ምናምን ነገር አለች። ሩታ ካላወቀች ይሄንን ህይወት የሩታ ጥፋቷ ምኑ ጋ ነው? ምኑ ጋ ነው ጥፋቱ? እንደ ጥፋት ከተቆጠረ ያንቺ እና የአብርሽ ነው። አብርሽ ደግሞ ይሄን ንቃቃ ጨዋታ አይጫወትም በሴት ልጅ ላይ ጠንቅቀን እናውቀዋለን። ስም እያጠፋሽ ነው ያለሽው። የእሱን ስም አጥፍቼ ልፈምስ ነው ከተሳካልሽ፣ ሂጅበት። ግን ይሄ ሩታን ለቀቅ አድርጊያት። አሁን ያለችበት ሁኔታ ጭንቅ አይፈልግም የምትጨናነቅበት ሳይሆን ዘና የምትልበት ሰዓት ነው። አብርሽ ይችን ሴት ራቃትና ሙሉ ለሙሉ መመለስ ያለብን መልስና ማግኘት ካለበ አግኝተክ ማለት ያለብን ነገር ብለክ ፋይለን ዘግተክ ከሩታ አጠገብ ሆን ልብ ደግሞ መሄድ መሄድ መሄድ ነው የታየው። ምንድን ነው በዚን ሰዓት ከምትሄድ ከአጠገቧ ሆነ አታረጋጋም እንዴ? ሩታኮ ነፍሰ ጡርናት የሆነ ነገር ብትወስድስ? የሆነ ነገር ብትልስ? ሆድ ይብሳል። እናቶች ሲያረግዙ ሆድ ይብሳል። እርግዝና ቀላል አይደለም፣ ያነጫንጫል። ሩታ እኮ አሁን ጠባይዋ ተቀይሯል፣ እየተነጫነጨች ነው ያለችው። ምናምን ነገር እንኳን እንደዚህ አይነት ነገር ተጨምሮበት ማለት ነው። ስለዚህ እውነት ሩታ የምታፈቅራት ከሆነ ካጠገቡ አትራቅ። ሌላው ነገር ደግሞ ሁሉም ነገር ሁሉም ያብርሽ ጓደኞች ያቃሉ። እኔ እናብርሽ ፍቅረኛሞች እንደሆንን ፍቅረኛሞች ነን። ስለዚህ እነሱ የሚያውቁት ነገር ነው። እናንተ ሴቶች አትሳደቡ እና ዝም ሊሉሽ ነው እንዴ? እኛ እኮ ልንሰድብሽም የሆነ ነገርም ሊሉሽ እኮ አልቻልንም አልፈለግንም ነበረ። ነገር ግን ሰው ሲያልፍለትና ሲለወጥ ምንድን ነው ይሄ ትዳር ኑሮ በዘዴብ የሚለውን ሕይወት ለመኖር መምጣትሽ ነው እንድትሰደቢ ያደረገሽ እንጂ እኮ ልትሰደቢ አልተፈለግሽም። ማንም ሰው ሊናገርሽ አልፈለገም። ነገር ግን ትዳር በዘዴ አንቺ ልትኖሪ መጣሽ፣ ሰው ያስተካከለውን ህይወት ላይ ማለት ነው ዘው ብለሽ እስከ ዛሬ የት ነበርሽ ነው? ይሄ ነው ጥያቄው እንጂ እኮ ሴት ልጅ መበደል የለባትም ይሄ እኮ የታወቀ ነው። ሩታ ብታለቅስ ያመናል አይደል? የሩታ ለእሶ እንደ ሴትነቷ የአንቺም ለእሶ እንደዛው ያመናል። ነገር ግን የአንቺ ለእሶ ያዞ እንባሽን እያፈሰስሽ የሰው ህይወት ሰው እየለፋለትን ሰው የቀየረውን ነገር ሰው ዋጋ የከፈለለትን ህይወት ለማበላሸትና እኔ ልኑረው ለማለት መጣሽ። እስከዛሬ መሻ ኖ